ጤና ይስጥልኝ። ይህ የዋዜማ ለቸኮለ ዜና ነው። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የተባበሩት መንግስታት ድርጅት ተመድ በተያዘው የፈረንጆች 2025 ለኢትዮጵያ ለሰብዓዊ እርዳታ የሚሰጠውን የገንዘብ መጠን በሁለት ሳምንት ውስጥ በይፋ እንደሚያሳውቅ መግለጹን ሪፖርተር ዘግቧል። የተመድ የሰብዓዊ ጉዳዮች ማስተባበሪያ ቢሮ ኃላፊ ዶክተር ራሚዝ አልአክባሮቭ የአሜሪካ ዓለም አቀፍ ተራዶ ድርጅት ዩኤስኤአይዲ እርዳታ ማቋረጡ ምን አይነት ተጽዕኖ እንደሚያሳድር ለመገምገም ተጨማሪ ጊዜ ያስፈልጋል ማለታቸውን ዘገባው ጠቅሷል። ከሰብዓዊ ድጋፍ አቅራቢ አጋሮች ጋር በመተባበር ለኢትዮጵያውያን እርዳታ ፈላጊዎች የእርዳታ ገንዘብ ጥያቄ እንደሚያቀርቡ ተናግረዋል ተብሏል። ሆኖም ኢትዮጵያ በተያዘው የፈረንጆች አመት ልታገኝ የምትችለው የገንዘብ እርዳታ መጠን ባለፈው የፈረንጆች አመት ከተገኘው ሊቀንስ እንደሚችል ተገልጧል። ባለፈው የበጀት አመት ተመድ ለአገሪቶ የጠየቀው የእርዳታ ገንዘብ 3 ቢሊዮን ዶላር ሲሆን አመቱ ከመጠናቀቁ በፊት የተገኘው ገንዘብ ግን 1.6 ቢሊዮን ዶላር ብቻ ነበር። በአፋር ክልል ከሚገኘው ከሰሜ ስኳር ፋብሪካ የሥራ ውላቸውን ያቋረጠባቸው ከአንድ ሺ በላይ ሰራተኞቹ እስከ ቀጣዩ ግንቦት ድረስ ሊያሰናብት መሆኑን ኢትዮጵያን ኢንሳይደር ዘግቧል። ፋብሪካው የሠራተኞቹን ውል ለማቋረጥ የተገደደው በአካባቢው የተከሰተው ተከታታይ ርዕደ መሬት ከፍተኛ ጉዳት ካደረሰበት በኋላ እንደሆነ ዘገባው ጠቅሷል። ፋብሪካው ሠራተኞቹን ውል ካለፈው ሳምንታት ጀምሮ ማቋረጡን ከገለጠ በኋላ እንደገና ማስተካከያ በማድረግ እስከ ግንቦት ሰራተኞቹን እንደሚያሰናብት ቅድመ ማስጠንቀቂያ ሰጥቷል ተብሏል። የፋብሪካው የሠራተኞች ሰራተኞች ማህበር በበኩሉ ሰራተኞቹ ወደ ሌሎች ስኳር ፋብሪካዎች እንዲበተኑ ጥረት እያደረገ መሆኑን መናገሩን ዘገባው ጠቅሷል። ርዕደ መሬቱን ተከትሎ ፋብሪካው ከ3700 በላይ ቋሚና ጊዜያዊ ሰራተኞቹን አሚባራ ወረዳ ውስጥ በጊዜያዊ መጠለያ አስጠልሎ ቆይቶ ነበር። የፋብሪካው ሰራተኞች በመጠለያው ሰብዓዊ ድጋፍ ሲቀርብላቸው የነበረው ከብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከአፋር ክልል የአደጋ መከላከል ቢሮና ከረድኤት ድርጅቶች ብቻ ነበር። ኢትዮጵያ በአፍሪካ ህብረት የድጋፍ ሰጪና ማረጋጊያ ተልእኮ ስር 2500 ወታደሮችን ልታሰማራ እንደሆነ ታውቋል። ይህ የታወቀው አፍሪካ ህብረትና የሶማሊያ መንግስት በህብረቱ ተልእኮ ውስጥ በሚሳተፉት አገራት ብዛት ዙሪያ ከስምምነት ላይ መድረሳቸውን ተከትሎ እንደሆነ ቪኦኤ ዘግቧል። በድልድሉ መሰረት ኡጋንዳ 4500፣ ጅቡቲ 1520፣ ኬንያ 1410፣ ግብፅ 1091 ወታደሮችን በተልእኮ ስር በአገሪቱ እንደሚያሰማሩ ዘገባው ጠቅሷል። ብሩንዲና ሶማሊያ በወታደሮች ብዛት ዙሪያ ከስምምነት ጦርነት ላይ ባለመድረሳቸው ቡሩንዲ ወታደሮቿን ጠቅላላ ለማስወጣት መወሰኗ ተነግሯል። የህብረቱ ተልዕኮ 11900 ወታደሮችና የፖሊስ አባላትም ይኖሩታል ተብሏል። የወታደር ድልድሉ እስካሁን የዘገየው በኢትዮጵያና ሶማሊያ መካከል በተፈጠረው ውዝግብ ሳቢያ ነበር ተብሏል። ኢትዮጵያና ሶማሊያ በህብረቱ ተልዕኮ ስር የኢትዮጵያ ወታደሮች በደቡባዊና ማዕከላዊ የአገሪቱ ክፍሎች ማለትም ጌዶ፣ ቤይ፣ ባኮልና ሂራን በተባሉ አውራጃዎች ለሚኖራቸው ስምሪት ከጥቂት ቀናት በፊት ስምምነት መፈራረማቸው አይዘነጋም።

የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የሱዳን ፈጥኖ ደራሽ ኃይልና አጋሮቹ ቡድኖች በሚቆጣጠሯቸው አካባቢዎች ትይዩ መንግስት ለማቋቋም መወሰናቸው እንዳሳሰባቸው ትላንት ባወጡት መግለጫ አስታውቀዋል። ውሳኔው የአገሪቱን ቀውስ ይበልጥ ያባብሰዋል በማለት ያስጠነቀቁት ጉቴሬዝ የአገሪቱን ሉዓላዊነትና የግዛት አንድነት ማክበር ዘላቂ ሰላም ለማስፈን ቁልፍ መሳሪያ እንደሆነ ገልጸዋል። የሱዳን ውጭ ጉዳይ ሚኒስቴር ጉቴሬዝ ያንጸባረቁትን አቋም አድንቀዋል። ፈጥኖ ደራሽ ኃይሉ አቋቁሜያለሁ ያለው ያለው ትይዩ መንግስት ካወገዙት ሀገራት መካከል ግብጽ፣ ሳውዲ አረቢያና ኳታር ይገኙበታል። ሱዳን ዓለም አቀፉ ህብረተሰብ፣ ቀጠናዊ ድርጅቶችና ሁሉም አገራት የትይዩ መንግስታት ምስረታውን ሀሳብ ውድቅ እንዲያደርጉትም ጠይቃለች። ፈጥኖ ደራሹ ኃይልና አጋሮቹ ለሱዳን ትይዩ መንግስት ለማቋቋም የወሰኑት ባለፈው እሁድ ናይሮቢ ውስጥ ነበር። ይህኑ ተከትሎ ሱዳን አምባሳደሯን ከናይሮቢ አስወጥታለች። የፕሬዝደንት ዶናልድ ትራምፕ አስተዳደር የአሜሪካውን የአፍሪካ ወታደራዊ እዝ አፍሪኮም ለማፍረስ እያጤነ መሆኑን የአሜሪካ የዜና ምንጮች ዘግበዋል። ፕሬዚዳንት ትራምፕና ፔንታጎን አፍሪኮም ፈርሶ ለአውሮፓ በተቋቋመው የአሜሪካ ወታደራዊ እዝ ስር አንድ ንዑስ እዝ አድርጎ ለማዋቀር ማሰባቸውን ዘገባዎቹ ጠቅሰዋል። ሆኖም አፍሪኮምን ማፍረስ ሩሲያና ቻይና አፍሪካ ውስጥ ገናና ወታደራዊ ሚና እንዲኖራቸው በር ይከፍታል የሚል ተቃውሞ ያላቸው አንዳንድ ባለስልጣናት ፔንታጎን ውስጥ አሉ ተብሏል። አፍሪኮም በሶማሊያው ነውጠኛ አልሸባብና ከቅርብ ጊዜ ወዲህ ደግሞ በአይስ ላይ የድሮን ጥቃቶች በመፈጸም ይታወቃል። አፍሪኮም ትላንት በአልሸባብ ላይ የአየር ጥቃት ፈጽሟል። ፕሬዚዳንት ትራምፕ የአሜሪካ ወታደሮችን ከተወሰኑ የአፍሪካ አገራት ለማስወጣት ማቀዳቸውም ተሰምቷል። የአሜሪካ ወታደሮች ከሚገኙባቸው አገራት መካከል ሶማሊያ አንዷ ናት። ለእለቱ የያዝናቸው የዋዜማ ለቸኮለ ዜናዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችን ዋዜማ ራዲዮ ብላችሁ በማህበራዊ ገጾቻችን ላይ ታገኛላችሁ። ጤና ይስጥልኝ።